አይ ማርኬ፣ ማርኬ ደሞ ወነች ቆንጆ ልጅ ይዞ አልመጣም። ጋይስ ምን ነው ግን ፈጠንክ ማርክዬ? እኔ የለሁበትም። እኔ ልንገርክ ወንድም አለም፣ አሁን ድጋሜ ለሶስተኛ እንድትጎዳ አልፈልግም። ከሉዬ ጋ ስትጣሉ ስት ምንድን ነው፣ አልተጣሉም በነገራችን ላይ በጣም በስረ ስርዓት ሆነ ተከባብሮ ነው ተለያዩት እና የተዋደዱ ነው ተለያዩት። ስለዚህ በዛም ሉዬም በጣም ነው የተጎዳችሁ፣ አንተም በጣም ነው የተጎዳና። አሁን ለሁለተኛ ጊዜ ደግሞ ቤዛን አመጣት፣ ጓደኛ አይነት ቤስት ጓደኛ አይነት ብሌ አመጣ። ፍቅረኞች አብሮ መሃላ ማሳልፉት እናንተ ያሳለፋችሁ ምናምን፣ ቤትክ የመጣች እንደፈለገች ተንጠለጠለችብ፣ ከዛ እንደፈለጋችሁ እየሆናችሁ ከዛ በኋላ ዘጠኝ አብራችሁ ሰርታችሁ በፍቅር ውድቅ አልከው፣ ከዛ ሷ ደግሞ አሻፈረኛ አልቀበልም ማለች እኔማ የመጀመሪያ ቀንማ እግዚአብሔር ነው የምላችሁ፣ ፎቶን አይቼ በጣም ደስ ብሎኝ የኔ ሰራውት እና በነጋታ የተለቀቀውን ቪዲዮ ሳይ ደንግጥ አልኩ። ከዛ በኋላ ራሱ በእነሱ ዙር አልመጣውም ማለት ነው እና ምልላችሁ ፈልጌ ነው። እሷም ጓደኛ አይነት ብሎ ነው ያመጣት። ከዛ ደግሞ እንግዲህ ያው ሰው ሲቀራረብ አደለ ሁሉም ነገር የሚሆኑ። አሁኑም የሚፈራ ወንድም አለም። እቺ ልጅ እንግዲህ የልጅነት ጓደኛ አይነት ብሎ ነበረና ያመጣት። እንግዲህ ዛሬ እንግዲህ አሁንም ቺፕስ እያጎረሰች ነው ጋይስ። አንቺ ግን ምን አስበሽ ነው? እኔ ቆንጆ ምን አስበሽ ነው? በነገራችን ላይ ቆንጆ ናት፣ ሳቅታ ናት፣ ትመቻለች። እና ምን አስበሽ ነው አንቺ ጎሮምሳ? ሶስት ጎሮምሳ ያለበት ሁለት ወር ቆያለሁ አልሽ። እኔ ውድ ስምሽ ግን አያስም ባይዘው ከባድ ስም ነው። እዚህ ሽ መጣሹ ግን ለዩቲዩብ ብለሽ ብታቀልልን ደስ ይለናል። እና ኤንዌይዝ ምን ልልሽ ፈልጌ ነው ውድ ነገር አረ ለማርኬ ነው እሷ፣ እሱ ሴት አውቃለሁ። እናቴ ማርክዬ፣ ለማንኛውም እኔ ወንድሜ ማለት ነው። እኔኔ የዋ የዋ፣ ስለዚህ ተጠንቀቅ። መጎራረስ ምናምን ይቅርቤ ብዬ ነው፣ ምክር ነው የምሰጥክ። ወንድም አለ እንነግራለሆኝ። በኋላ ደሞ መጠቅ ፍቅር ይዞኛል፣ ቀለበት ተቀበይኝ፣ እሷን አንቤ ስትል፣ ደግሞ አሻፈረኝ ስትል፣ ደግሞ ብታለክስ እኛ የለንም፣ ከዚህ በኋላ በቃ አይመለከተንም። ስለአንተ ማለት ነው። እቺ መጣች፣ ከአሁኑ ፍጣለች። ጋይዝ፣ እኔ ግን ምን አስፋ ነው። ሴቶች ማለት ነው በዚህ አጋጣሚ ማለት ነው፣ የእውነት ነው የምላችሁ። በዚህ አጋጣሚ እንዴት ነው ማለት አንድ ሴት ልጅ ቤተሰብ፣ መቼም ቤተሰብ ይኖራቸዋል። አደንደ እንዴት ነው ወንድ ቤት ሄዳ የምታድረው? የእውነቴን ነው የምላችሁ፣ ግራ ስለሚገባኝ ነው እኔ አሁንም በሆነ አላደርግም። ማርያምን እንፈራለሁ ማለት በጣም ነው ፈራ። በርግጥ ያው ይወስናሉን ሁሉም ነገር። በነገራችን ላይ ግን እቺ ልጅ እንግዲህ መታለች ግን ሁለት ወር እያሉ ቤት ካልችና፣ እኔ ግን ገረመኝ ማለት ነው ሴቶች አብዛኛ ጊዜ አይታችሁ ከሆነ እዚህ ሚዲያ ላይ አስተውላችሁ ከሆነ ክፍተት ይፈልጋሉ። ምንድነው ያላቅም ያ ክፍተት ለመጠቀም ይሞክራሉ። ዋይ አሁን እንግዲህ ማርኬ ከቤዛ ጋር ቅሬታም ስላለባቸው ወይም ደግሞ ስለተጣሉም ያው እሷም የፍቅር ጥያቄን አልተቀበለችም፣ እና ይሄን ክፍተት ልትጠቀም ነው የመጣችው። መቼም ዩቲዩበር እንደሆነ ታውቃለች። በዛም ደግሞ ያው ዩቱብ ወደ ሚዲያ ለመምጣት ልትጠቀም ነው የመጣችው ብዬ ነው ማስቡ። በነገራችን ላይ የእውነት ነው የምላችሁ ሄሉ ብቻ ናት። ምንም ሳትጠቀሚ ወጣችሁ ካሱ ጋር ማለት ነው። ለምን ዩቱብ አልተከፈተላትም? ምናምን ከሱ ጋር ብቻ ነበር የሚሰሩትና፣ ምልላችሁ ፈልጌ ነው። ሴቶች ለምንድነው ሆነ ክፍተት የምትፈልጉት? ማለት ጥያቄ ነው ጋይስ። እነዚህ ልጆች ወይ ነገ ተቀብላ ፍቅሩን ተቀብላ ልትመጣ ትችላለች። እቺ ስትመጣ ደግሞ ይደብራል።